ስለ አዲስ አበባችን ስንመክርበት ዙሪያውን ያሉትን ስናያቸው በተለይ ከአራት ዓመት ወዲህ የተሰሩና እጅግ ህልም የሚመስሉ እውን የማይመስሉ የንግዱ ማህበረሰብ ገንዘቡን የዋለበትን ቦታ እየተመለከቱ ዙሪያውን እየቃኘ ነው ያለበት። ቤቱን እንደዚህ አድርጋችሁ ማዘጋጀታቸው እራሱ የሰራችሁትን ስራ ማለት ሁላችንም እዚች ምድር ላይ ሁላችንም ነጋዴዎች ነን። ነጋዴ ማለት አንድ እቃ ገዝቶ አትርፎ ሸጦ ትርፉን ማግኘት ነው። እናንተም ደግሞ ከንግዱ ማህበረሰብ ላይ ወስዳችሁ የመንግስት አመራርነታችሁን ተቀብላችሁ ነግደን አትርፈን ከተማህን አሳምረንልሃል ተመልከተው ብላችሁ ነው ዛሬ የጠራችሁና እጅግ በጣም እናመሰግናለን። አሁን ይሄ የተቀመጥንበት ቦታ እኔ እዚሁ አዲስ አበባ ተወልጄ ያደግኩ ልጅ ነኝና ምን እንደነበረ አቃለሁ። አዲስ አበባ ላይ በሙሉ ለውጥ እያሳያችሁ ስለሆነ፣ ቃላችሁን በተግባር እያሳያችሁ ስለሆነ እኔ በግሌ ሳላመሰግን አላልፍም። ማንም ዓይን ያለው ሰው በእውነት እና ጥሩ ሕሊና ያለው ሰው ያመሰግናል። ብዬ አስባለሁ። ስለ ልማቱ እንደ ሀገር ያለንበትን ሁኔታ ስናየው በጣም የሚያኮራ ነው። እኔ በጣም በሀገሬ ፕራውድ አደርጋለሁ። በጣም ደስ ብሎኛል። ብዙ ጥሩ ጎኖች አሏችሁ። ቢወራ አንድ ቀን ሙሉ የማይበቃ ብዙ የሰራችሁት ነገር አለ። በጣም ደስ ብሎናል። በጣም እናመሰግናለን። ኢንዱስትሪ ቢሮ፣ ንግድ ቢሮ፣ ሌሎቹም በጣም ጥሩ ነገሮች አሉ ብለን እናስባለን። በዚህ ፍጥነት ምናልባት ዓለም ላይ የተለያዩ የዓለም ሀገራትን የማየትም እድል ነበረኝ በራሴ ስራ ጉዳይና በዚህ ፍጥነት በሁለት ዓመት ወይም አንድ ዓመት ተኩል ያደገ በዚህ መጠን የተቀየረ ከተማ በዓለም ታሪክ ላይ አለ ለማለት ሁሉ በሚከብድ አይነት ሁኔታ እንዲህ ያማረ ከተማ ለዛውም እጅ ባፍ ላይ የጫነ የእውነት ክብርት እኔ ብዙ የምፈልገውም ነገር የለም ከእናንተ በለፍቶ አደር ነኝ የራሴ በቂ የምለው ነገር አለኝና ይሄን ሳልናገር ማለፍ ግን አልፈልግም። ሚደነቅ ስራን ይሰራችሁት ልማቱን እጅግ በጣም አድርጋችሁ ከምንም በላይ የተፋጠነና ራሱ እዚሁ አድገንበት ሊጠፋን የቻለበት ከተማ ነው ከማማሩ የተነሳ። ድሆችንና ችግርተኞችን ዝቅተኛን ሰው መርዳት ደግሞ በፈጣሪ እጅግ በጣም የተወደደ በመሆኑ ፈጣሪ ይውደዳችሁ። ፈጣሪ የወደደው አገር ደግሞ ቆንጆ አገር ይሆናል። ቆንጆ አድርጋችሁ እየሰራችሁ ነው። እጅግ በጣም ይበል የሚባል ነው። ቀጥሎበት። ይሄ የተሰበሰብንበት አዳራሽ በአንድ ወቅት ያንድ ግለሰብ ነበር። አሁን የመቶ ሃያ ሚሊዮን ህዝብ ንብረት ነው። ያኮራል። ትልቅ ስራ ነው። ሌላው እኛ ኮልፌ ቀራኒው ላይ የተኛ ከተማ ነው። ኮልፌ ሆስፒታል እየተሰራልን ነው። አንዱን ማሳያ የምጠቅሰው ማለት ነው። ያ ትልቅ ማሳያ ነው። ክብርት አንድ በተለየ ሁኔታ ማመሰግንሽ ያመሰገኑ ሰዎች ስለላኩኝ ነው። ምክንያቱም መርካቶ ላይ ሸማተራ ተቃጥሎ ነበር። ሸማተራ ተቃጥሎ በላታቁት ትችላላችሁ፣ ብዙቻችሁ የተደረገውን ነገር በቃ መንግስት ሊወርስ ሆኖ ባዶውን ቀረ፣ ነጋዴው ወደቀ ሲባል በንጹህ በዜሮ ብር መንግስት ሰርቶት ክብርት ከንቲባችን ሰርታ በነጻ ሱቃቸው እንዲመለሱ ተደርጎ የዚህ አመት ግብር ተነስቶላቸው ስራቸውን ጀምሮ እየሰሩ ነው። ይሄ ቦታ ታጥሮ መቀመጡ ብቻ አይደለም፣ መታጠሩን በፊት ልቅ ስለነበረ ከፍተኛ የሆነ ወንጀል በከተማ ደረጃ ይፈጸምበት የነበረ ነው። ስለዚህ ያንን አጽድታችሁ፣ ይህ ሁሉ የሚነገር ትልቅ ተግባር መስራት መቻላችሁ ክብርት ከንቲባንም ካቢኔዎትንም እጅግ በጣም አደንቃለሁ፣ አመሰግናለሁ። በቀጣይም እያደን ነው እቀጥላለሁ። ይሄ ትልቅ ተግባር ስለሆነ ማለት ነው። ትላልቅ ስራ በመስራቶትና አዲስ አበባን እንዲህ በመለወጦት፣ እንግዶች በስደት የሄዱት ራሳቸው ሲመጡ ይሄ ነው እንዲህ ሀገራችን እስከማለት ስናሳያቸው ደስታ እየተሰማቸው ነው። እኛ እንድንሰራ የእናንተ ግብር ከፋይነት በበጎ ፈቃድ ያደረጋችሁት ተሳትፎ አቅም ጉልበት ሆኖናል። እሱም ብቻ አይደለም፣ ስራዎች እንዲሳለጡ በየአካባቢያችሁ ያደረጋቻቸው ድጋፎች ክብር የሚገባቸው ናቸው።